ሻሎ ምርጦች በዓለማችን ክፍል የምትገኙ የእግዚአብሔር ስራን የእግዚአብሔር ጸጋ ይበዛላችሁ ይሁን። እንደምን እንደምናላችሁ ደህና ናችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት አንዳንድ የተሳሳቱ በክርስቲያኑ ማህበረሰብ ዘንድ የተሳሳቱ አባባሎችን ከአንዳንድ መጽሐፍ ቅዱስ ክፍል አይተን አውዱ ወይንም ቦታው መጽሐፍ ቅዱስ ለማለት የፈለገውን ሀሳብ ሳይሆን ሰዎች ባለማወቅ ባለመማር ሲያውሩት ሲናገሩ የሰማሁትን ያንን ትንሽ ለማድረም ያህል እላለሁ አነሳለሁ እነዚህ ነጥቦችን። ከእናንተ የሚጠበቀው ይህንን ዩቲዩብ ቻናሌን ሳብስክራብ እንድታደርጉ አዳዲሶች፣ ከዚህ በፊት ይህንን ቻናል ሰብስክራብ ያላደረጋችሁ ሰዎች ሳብስክራይብ እንድታደርጉ የሚለውን ነገር ለማከል ለማስቀመጥ ያህል ነው። ክብር ለኢየሱስ። ሲሆን ደግሞ ከዚህ በፊት ቤተሰብ የሆናችሁ ሳብስክራይብ ያደረጋችሁ ሰዎች ላይክ ሄር ኮመንት እንድታደርጉ በጌታ ፍቅር አሳስባችኋለሁ። እንዲህ በማድረግ ደግሞ ከኔ ጋር ወንጌል አጋር ትሆናላችሁ ማለት ነው። ክብር ለኢየሱስ። ሲሆን ቀጥታ እስኪ ወደ እግዚአብሔር ቃል እየሄድን እያነሳን ቦታውን ሰዎች እንዴት እንደሚጠቀሙት ቦታው ደግሞ ምን ለማለት እንደፈለገ ያንን ትንሽ በተረዳሁት ልክ ለማስረዳት እሞክራለሁ። አንዳንዶቻችን ምርኮ ፈጠነ ብዝበዛም ቸኮለያል አብዛኛውን ጊዜ ሰብከናል። አብዛኛውን ጊዜ ማለት ነው እና ይሄ ክፍል ኢሳይያስ ስምንት ላይ ያለውን ቃል ትንሽ እናያለን ስምንት ላይ እንደዚህ ይላል። እግዚአብሔርም ሕፃኑ አባቱን እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሶር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለ ጥረዋ ላይ ክብል ኢየሱስ ሲሉ እግዚአብሔር ታላቅ ሰሌዳ ወስደ ምርኮ ፈጠነ ብዝበዛ ቸኮለ ብለ በሰው ፊደል ጻፍበት። የታመኑትን ሰዎች ካይኑን አሪውንን የባራኪዮን ልጅ ዘካርያስን ምስክሮች አድርግልኝ አለ። ወደ ደምይቱም ቀረቢው እርሷም ጸነሰች ወንድ ልጅንም ወለደች። እግዚአብሔር ሕፃኑን አባቱን እናቱን መጥራት ሳያውቅ የደመስቆ ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ይላል ክብሌ። ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው ይላል ክብሌሱስ ነው። አብዛኛውን ጊዜ እኔም ባለማወቄ በአንድ ወቅት ላይ ምርኮ ፈጠነ በሉ፣ ብዝበዛም ቸኮለ በሉ ብዬ ሰብክ ያለው ግን ቦታው እንደዛ አይደለም። እስራኤሎች እግዚአብሔርን ስለበደሉ እግዚአብሔር ለባብሎናውያን፣ ለአሶር ሰዎች አሳልፎ እንደሚሰጥ እስራኤላውያንን ለአሶር ሰዎች አሳልፎ እንደሚሰጥ ሰባው ዓመት እስኪፈጸም ድረስ እግዚአብሔር ሕዝቡን ለአሶር፣ ለባብሎን፣ ለአሕዛብ መንግስታት እግዚአብሔር አሳልፎ እንደሚሰጥ የሚጠቁም ክፍል ነው። ይሄ የበረከት ቃል ፖዚቲቭ አይደለም። መንፈሳዊ የበረከት ቃል ሳይሆን ይሄ የእስራኤላውያን የሆነ ነገር፣ እስራኤላውያን ታልፎ እንደሚሰጡ የሚጠቁም ቦታ ነው። ይህንን ቃል በቃል ያው እዚህ ከክፍሉ መረዳት እንችላለን። እግዚአብሔር ታላቅ ሰሌዳ ወስደ ምርኮ ፈጠነ፣ ብዝበዛው ቸኰለ፣ ብለህ በሰው ፊደል ጻፍበት። የታመኑትን ሰዎች ካህኑን አሪዮንን፣ የባራኪውን ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱም ቀረቢ እርሷም ጸነሰች ወንድ ልጅንም ወለደች። እግዚአብሔር ሕፃኑን አባቱን እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሶር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጻፋ። እግዚአብሔር ደግሞ ተናገረኝ እንዲህም አለኝ። ይህ ሕዝብ በቀስታ የሚሄደውን የሰሊሆምን ውሃ ጠልቷልና ራኢሶን እና የሮሜሊዮን ልጅ ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሶርን ንጉሥና ክብሩን ሁሉ ያመጣባቸዋል። መኖሪያውን ሁሉ ሞልቶ ይወጣል፣ በዳሩም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍ መዘርጋት የሀገርን ስፋት ይሞላል። ያለ ይናገራል። እና ይሄ እግዚአብሔር ሕዝብን እንደሚቀጣ ከዛ በኋላ እንደሚመልስ የሚናገር ክፍል ነው። ሌላው ደግሞ መዝሙር ዳዊት ላይ እረፉ እኔ ማምላክ እንደሆኒው እወቁ የሚል ቃል አለ። ይሄኛውን በቤታችን ግድግዳ ላይ በየ ፈረማተው በየቤቱ በየመኖሪያ ቤቱ በየመኪና ላይ ይህንን ጥቅስ እናገኛለን። እረፉ እኔ ማምላክ እንደሆኒው ይወቁ የሚለው እግዚአብሔር ለአሕዛብ መንግስታት፣ እኔ እግዚአብሔር እግዚአብሔር ነኝ፣ ከጥንትም ነበርኩ። እኔ እግዚአብሔር ነኝ፣ እናንተ የአሕዛብ ነገስታት እረፉ። እኔ ፈጣሪ ነኝ፣ እኔ ከሁሉ በፊት ነበርኩ፣ ከኔ ጋር ማንም አይገዳደርም። እረፉ እኔ ማምላክ እንደሆነ እወቁ ብሎ እግዚአብሔር ዋርኒንግ ለጠላት የሰጠው ክፍል ነው። አይክ ክፍል ኢየሱስ ይህንን ይህንን ክፍል እንዲህ አይነት ጥቅሶችን ወግኖቼ አፍጠርጥረን አውቀን ለይተን እንድናውቅ እግዚአብሔር ይርዳን በጸጋው መማር እንድንችል። ሌሎችን ብዙ አይነት እነዚህ በተለምዶ የምንጠቀማቸው ተብሎ ተጽፏል ብለን አንዳንድ የራሳችን ሀሳብ መንፈሳዊ ሀሳብ ከሆነ ችግር የለውም፣ ግን ተብሎ ተጽፏል አንዳንድ ቦታ ላይ ሰዎች ለታመሙ ሰዎች ለጸሎት ሄደው ፈውስ ልጆቼ፣ የልጆቼ እንጀራ ነው ተብሎ እንደተጻፈ የልጆችን እንጀራ ተብሎ የተጻፈበት ቦታ ያለ እየጸለ ፈውስ የልጆችን እንጀራ ነው ብሎ አንድ ሰው ብን ችግር የለውም፣ ተብሎ ተጽፏል በሚል ነው ችግር የሚያመጣው። ሰው መንፈሳዊ ቋንቋ መጠቀም ይችላል። ተብሎ ያልተጻፈውን ተብሎ ተጽፏል በሚል ማባበያ መስጠት ወደ ስህተት ነው እኛን መወስደን እና እንዲህ አይነት ጥንቃቄዎች እንድናደርግ መጽሐፍ ውስጥ ፈውስ የሚለው ያቺ ከነናዊ ሴት የልጆች ከቡችሎች የወዳደቀውን ይበላሉ አለች፣ አይደል ከልጆች የወዳደቀውን ይበላሉ። የልጆችን እንጀራ ለቡችሎች አይጣልም አለ። ይሄ ፈውስ ነው። ጌታ ኢየሱስ ክርስቶስ ቅድሚያ እኔ ለማን ነው መጣሁ? ለአይሁዳውያን ለጠፉት በጎች መጥቻሉ ብሎ ሲል ፈውስ። ቃል በቃል ግን የተጻፈው ምንድን ነው? እኔ እግዚአብሔር ፈዋሻችሁ ነኝ የሚል ቃል ተጽፏል። እን ደግሞ በመገረፉ ቁስል ተፈወሳችሁ፣ ለምን በአንደኛ ጳጥሮስ ላይ ተጽፏል። በግብጽ ላይ ያመጣሁትን በሽታ በእናንተ ላይ አላመጣም የሚል በዘጽሐፍ ላይ ተጽፏል። ግን ፈውስ የልጆች እንጀራ ነው የሚለውን ነገር ባካችሁ ወንድሞች፣ ተብሎ ተጽፏል በሚለው ባትጠቀሙ ይመከራል ብዬ እላለሁ። እነዚህንና የመሳሰሉ ነገሮችን በቀጣይ ክፍለ ጊዜ ላይ እንማራለን። ይህን ይህን ያህል ዛሬ ለዛሬ ይህንን ካወቅን በቂ ነው ብዬ እላለሁ። ዘመናችሁ የተባረከውን ወዳቸኋለሁ። ከልቤ ተባረኩ። ሻሎ